ኤማውስ ከኢየሩሳሌም ስልሳ ምዕራፍ ያህል ርቆ የሚገኝ መንደር ነው። ቅዱስ ሉቃስ በወንጌሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ ቀን ሁለት ሰዎች ከኢየሩሳሌም ወጥተው ወደ ኤማውስ መንገድ ጀመሩ ይለናል። ኢየሩሳሌም ያልተረጋጋችበት ሰሞን ነበር። አርብ የስቅለት ለት ብዙ ጭንቅና ስቃይ እንዲሁም ተአምራትን አይታለች። ቅዳሜ ግራ ገብቷት በዝምታ ተውጣ ውላለች ኢየሩሳሌም ቅዳሜ ለእሁድ አጥቢያ የትንሣኤው ብርሃን፣ የአይሁድ ግራ መጋባት፣ የጸሐፍትና ፈሪሳውያን ድንጋጤ፣ የከተማው ሕዝብ ሁሉ ግራ የተጋባበት ዕለት ነበር። ብዙ ሰዎች ወደ ኢየሩሳሌም በሚገቡበት በዚህ ሰዓት ሁለት ሰዎች ከኢየሩሳሌም እየወጡ ወደ ኤማሁስ ይጓዛሉ። ሁለቱ ሰዎች ማን ናቸው? የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም ስልሳ ምዕራፍ ያህል ወደሚርቅ ወደ ኤማውስ ወደሚባል መንደር ይሄዱ ነበር ይለናል። እኒህ ሁለት ሰዎች ማን ናቸው? ለምን ከኢየሩሳሌም ወጡ? ብዙዎች ወደ ኢየሩሳሌም እየመጡ የሆነውን ለማየት በሚጓጉበት በዚህ ቀን የእኒህ ሁለት ሰዎች ከኢየሩሳሌም ወደ ኤማውስ መሄድ ምንድን ነው? ምስጢሩ ምንስ ሆነው ነው ከኢየሩሳሌም ወደ ኤማውስ መመለስ ለምን አስፈለጋቸው? እነዚህ ሁለት ሰዎች ከኢየሩሳሌም እየወጡ ወደ ኤማውስ ሲጓዙ ባለፉት ቀናት ስለሆነው ነገር በጉዟቸው ይነጋገሩ ነበር። የሉቃስ ወንጌል ምዕራፍ 24ን ስናነብ ሰዎቹ ተስፋ የቆረጡ ይመስላሉ። የጠበቁት ነገር ያልደረሰላቸው መስሏቸዋል። ባለፉት ቀናት በኢየሩሳሌም የነበረውን ሁኔታ እያወሩ እየመረመሩ ተስፋ በመቁረጥ ከኢየሩሳሌም እየወጡ ነው። ጉዞ ወደ ኤማውስ። በመንገዳቸው ላይ ግን ኢየሱስ ክርስቶስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይለናል ቅዱስ ሉቃስ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብሯቸው መንገደኛ መስሎ እያደመጣቸው ብሄድም ማንነቱን ግን አልገለጸላቸውም። ቅዱስ ሉቃስ በወንጌሉ እንደነገረን እንዳያውቁት ዐይናቸው ተይዞ ነበር ይላል። እነዚህ ሁለት መንገደኞች በመንፈስ ደክመዋል። ከቅድስቲቱ ሀገር ቀድሞ ወደ ተዋት ለነፍሳቸው እረፍት ወደማትሰጣቸው ወደ ኤማውስ ፊታቸውን አዙረዋል በመንፈስም በሥጋም ጠውልገው ነበር የሚጓዙት ስለምን መንፈሳቸው ጠወለገ የመድከማቸው ምስጢሩስ ምን ነበር ባለፉት ቀናት በኢየሩሳሌም የነበረውን ሁኔታ ማንም በኢየሩሳሌም የሚኖር ሰው ያውቀው ነበር በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ኢየሱስ ክርስቶስ የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡት እንደ ሰቀሉት ለራሱ ነገሩት። ቀድሞ ከኤማሁስ ወደ ኢየሩሳሌም ሲመጡ አምነው ነበር፣ ተስፋም አድርገውም ነበር። አሁን ግን ተስፋተዋል። ማመናቸው ተወስዷል። እስራኤልን ከሮማውያን ግዛት ይቤዣል ብለው ጠብቀው ነበር። ጦር አሰልፎ በወታደር ኃይል አርነት የሚያወጣቸው መስሏቸው ነበር። ያ ባለመሆኑ በትንሣኤ ዕለት እሁድ ወደ መቃብር ሄደው የተመለሱ የነገሯቸውን ይዘው ተስፋ ቆርጠው ገና በማለዳ ወደ ኤማሁስ እየተመለሱ ነው። የክርስቶስ ስጋን ባጡ ጊዜ ሕያው ነው የሚሉ የመላእክት ራዕይ ደግሞ አየን ሲሉ ወደ መቃብሩ የሄዱ ሴቶች ይናገሩ ነበር። በሚል ተስፋ በቆረጠ ስሜት ዝለውና ጠውልገው ልባቸው ከማመን ዘግይቶ ነበር። ከኢየሩሳሌም ወጥተው ወደ ኤማሁስ እየተመለሱ ያሉት አብሯቸው የሚጓዘው መዳናቸውን የሚሻ መድኃኔዓለም ኢየሱስ ክርስቶስ ግን ስለ ራሱ ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው። ቀኑ መሽቷል። ወደ ኤማሁስ እየተጠጉ ናቸው። እርሱ ሩቅ መንገደኛ መስሏቸዋል። በንግግሩና በትምህርቱ ግን ልባቸው ተማርኳል ማስተዋላቸው ተወስዶ አይናቸው ተይዞ ነበርና ማን እንደሆነ ግን አላወቁም እርሱም ራሱን አልገለጸላቸውም ከእኛ ጋር እደር ማታ ቀርቧል ቀኑም ሊመሽ ጀምሯል ብለው ግድ አሉት በመንገድ ላይ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍትን ሲከፍትና ሲያስተምራቸው ሲነግራቸው ልቦናቸው ይቃጠልባቸው ነበር። አሁን የዛለው መንፈሳቸው በርትቷል። በቃሉ ታድሰው በክርስቶስ ኃይል ጸንተዋል። ወደ ኢየሩሳሌም ሊመለሱ ይገባል። ከኤማሁስ ወደ ኢየሩሳሌም የመልስ ጉዞ